ሐዋርያ ሥራ ምዕራፍ አንድ ከቁጥር ስምንት ጀምሮ አነባለሁ፣ ከቁጥር ስድስት ጀምር ደስ ይለኛል፣ መነሻ ሐሳብ በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለናንተ አልተሰጣችሁም ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እንደምታውቁት ሐዋርያ ሥራ ምዕራፍ 1 ቁጥር 8 ከቁጥር 6 ጀምሮ ጌታችን ኢየሱስ ክርስቶስ ለመጨረሻ ከደቀ መዛሙርቱ ጋር ሊለያይ የመጨረሻ ጊዜ ላይ የደረሱበት ሰዓት ነው። መቼም በመጨረሻ ሰዓት፣ ምናልባት ሊለያችሁ ያለ ሰው የሚነግራችሁን ነገር ሁሉ በትኩረት ነው የምትሰሙት። እንደው አያድርገውና በጣም የምትወዱት የምታከብሩት ሰው የመጨረሻ እያጣጣረ ወይም ደግሞ ከእናንተ በሞት ሊለይ ከናንተ በሞት ሊለይ የሚነግራችሁን ነገር ኑዛዜም በሉት የሚያወጣውን ቃል በተቻለ መጠን በሙሉ አቴንሽናችሁ በሙሉ ፎከሳችሁ ነው የምትሰሙት። እንደውም ኑዛዜ አይታችሁ ከሆነ ይጻፋል፣ የሀገር ሽማግሌዎች ሁሉ ይጠራል፣ ቤተሰብ አካላት ይጠራል። ሰውየው የመጨረሻ ንግግሩ፣ ሊለያቸው ላለ ቤተሰብ የሚያስተላልፈውን የመጨረሻ ንግግር በሚገባና በአትኩሮት ነው የሚሰሙት። አዎ ጌታ ኢየሱስ ክርስቶስ ምናልባት እየሞተ አይደለም፣ ታውቃላችሁ፣ ግን በአካል ወይም በስጋ ከነሱ እየተለየ ነው። ሞትን ድል አድርጎ የተነሳበት ነው። ከዚህ በኋላ በስጋቸው አያዩትም። ምናልባት ሲሄድ እንዳያችሁት አንድ ቀን ይመጣል የሚሉ መላእክቶች እስኪመጡ ድረስ ምን እንደሚሆን እነሱ አያውቁም ነበር እና ኢየሱስ የመጨረሻው ሰዓት ላይ ከደቀ መዛሙርቱ ጋር ሊለያይ የመጨረሻው እንጥፍጣፊ ሰዓት ላይ ወሳኝና በጣም እጅግ ጠቃሚ ምክር ወይም ደግሞ ትእዛዝ ሰጣቸው። ይሄም እነሱ ውስጥም ያለ አንድ ጥያቄ አለ። እነሱ ውስጥ ያለው ጥያቄ ምንድነው? መንግስትን ለእስራኤል መቼ ትመልሳል? ይሄ ማለት ውስጣቸው ሶስት ዓመት ተኩል ሲያገለግል አብረው ሲገቡ ሲወጡ፣ አንዴ ሰማሪያ አንዴ ቅፍርናሆም ሲሄዱ ውስጣቸው አንድ አጀንዳ ነበር። ያ አጀንዳ ምንድነው? ኢየሱስ ሊነግስ ነው የመጣው። ኢየሱስ ከነገሰ በኋላ እኛን በልዩ ልዩ ከተሞች ላይ ይሾመናል ብለው ያስበው ነበር እንደውም ወደ ኢየሱስ ምልጃ ሁሉ በእናታቸው ያቀረቡ ደቀ መዛሙርቶች ነበሩ። በመንግስት አንዱን በቀኝ አንዱን በግራ ልጆቼን ምን በልልኝ አስቀምጥልኝ ብላ ልመና ሁሉ ያደረገቻለች። ጌታ ኢየሱስ ክርስቶስ ልነግስ አደለም የመጣሁት አዎ የአይሁድ ንጉሥ ነኝ፣ ግን ልሞት ነው የመጣሁት አለ። ተልኮ የመሞት ነው። ከዚህ የተነሳ ይሄ ጥያቄ ስቲል አልተመለሰላቸው። ኢየሱስ ለመጨረሻ ሊለያቸው ሲል ደግመው ጠየቁት ይላል በዚህ ወራት መቼ ነው መንግስትን ለእስራኤል የምትመልሰው? የዛን ጊዜ ሮብኝ የገዛ ነው በቀኝ ግዛ ስር ናቸው። ኢየሱስ ክርስቶስ እንደውም ከሞተ ካረገ በኋላ በጣም ብዙ ውጥንቅጡ የበዛ ነገር እስራኤል የተበታተነችበት ሁኔታ አለ። እስከ 1948 ድረስ እንደ መንግስት እስክትቋቋም ድረስ ተበታትና ነበር። ስለዚህ ይከነክናቸዋል ውስጣቸው እስራኤል አንድ ቀን ንጉሥ ይኖራታል፣ እስራኤል አንድ ቀን መንግስት ይኖራታል። ጌታ ኢየሱስ ክርስቶስ ግን እንደዚህ አላቸው። አብ በገዛ ፍቃዱና ሀሳቡ ያደረገውን ለናንተ ማወቅ ምን አላላችሁም አልተሰጣችሁም። ይልቅስ አለ ለናንተ የተሰጣችሁ መንፈስ ቅዱስ በናንተ ላይ ይመጣል፣ ሃይልን ይሞላቸዋል። አሁን ምድራዊ መንግስት አይደለም፣ አሁን የቀበሌያዊ መንግስት አይደለም። ፎከሳችሁ ሁሉ መንፈስ ቅዱስ ላይ ይሁን፣ ጠያቄያችሁ ሁሉ መንፈስ ቅዱስ ላይ አይኖቻችሁ ሁሉ መንፈስ ቅዱስ ላይ። ያልተሰጣችሁን ተዉት። የእስራኤል ፖለቲካን ተዉት። እግዚአብሔር በገዛ ፍቃዱ ያደረገው ነው። አንድ ቀን እንደ መንግስት ያቋቁማታል። ምክንያቱም የተበተነ ይሰበሰባል ብሏል። ጌታ ኢየሱስ ክርስቶስ ከሞተ ካረገ፣ ኦልሞስት በጣም ከብዙ ዘመን በኋላ ሁለት ሺህ ዓመት በኋላ ማለት ትችላላችሁ። የዛሬ መቶ ዓመት አካባቢ ነው እስራኤል እንደ መንግስት የተመሰረተችው። እስከዛ ድረስ ግን መጻተኞች ነበሩ። እኛ ሀገር ቡዳና ቀጥቃሽ ተብለው ጎንደር አካባቢ በጣም ብዙ ዋጋ ከፍሏል። ፈላሻ ተብለው ተበትነው ነበር። እግዚአብሔር ይሰበስባቸዋል። እሱ የእግዚአብሔር አጀንዳ ነው። አሁን የእናንተ አጀንዳ ግን መንፈስ ቅዱስ። ኦኬ። ለመንፈስ ቅዱስ ሀሳብ ወይም ስለ መንፈስ ቅዱስ ለምን መማር አስፈለገ? ለምንድን ነው የምንማረው? ለምን ስለ እምነት አንቀጥልም? ለምንድን ነው ቤተ ክርስቲያን መንፈስ ቅዱስን ማስተማር የፈለገችው? በተለይ ከዚህ ቀን ጀምሮ ስድስት ወይም ሰባት ምክንያቶችን ስለ መንፈስ ቅዱስ የምንማርበትን እነግራቸዋለሁ። የመጀመሪያው መጽሐፍ ቅዱስ ውስጥ ከተጠቀሱ ሁለት ትልልቅ ትንቢቶች መካከል አንዱ ስለ መንፈስ ቅዱስ የተነገረ ስለሆነ መማር አለብን። መጽሐፍ ቅዱስ ውስጥ ለአጠቃላይ ሰው ሁለት ትልልቅ ተስፋ ቃሎች እግዚአብሔር በአገልጋዮቹ ሰጥተዋል። ከነዛ ከሁለቱ የተስፋ ቃል መካከል አንደኛው ስለ መንፈስ ቅዱስ እግዚአብሔር የተናገረው ሁለቱ እነምን ናቸው ወይም እነማን ናቸው ሰው ልጅ በዘፍጥረት ምዕራፍ ሶስት ላይ ከወደቀ በኋላ ቁጥር 16 ላይ እግዚአብሔር መጣና አንድ ተስፋ ገባ ከሴቲቱ የሚወለደው እርሱ የእባቡን ራስ ምን ይላል ይቀጠቅጣል ይሄ የመጀመሪያ አጠቃላይ የሰው ልጅ ሁሉ የሚደርስ ትልቅ ተስፋ ነው። እግዚአብሔር ለመጀመሪያ ጊዜ ተስፋ የገባው ዘፍጥረት 3 16 ሰው ልጅ ከወደቀ በኋላ ወድቆ አይቀርም፣ ከሴት የሚወለዳለ እሱ ይመጣና የእባቡ ራስ ይቀጠቀጣል። ቀጥሎስ የወደቀ ሰው ይነሳል፣ የሞተ ይነሳል፣ ከእግዚአብሔር ከአባቱ ጋር ይታረቃል። ይሄ የመጀመሪያ ትንቢት ነው፣ የመጀመሪያ ተስፋ ነው። ተፈጸመ አሁመቶ ፐርሰንት ገላትያ አራት አራት ላይ የዘመኑ መጨረሻ በደረሰ ጊዜ አለ ጳውሎስ ከሴት የተወለደውን ልጁን ላከለን። ይሄ ትልቅ ተስፋ ነበረ። ነቢያት የተነበዩለት ነበር። እነ ኢሳይያስ ድንግል ትጸንሳለች ያሉት ጉዳይ ነበር፣ ትልቅ ተስፋ ነበር። ያ ተስፋ መቶ ፐርሰንት ተፈጸመ። ሁለተኛው ተስፋ መጽሐፍ ቅዱሳችን ዛሬ የምንማረው ከትልቆቹ ከሁለቱ ተስፋዎች መካከል መንፈስ ቅዱስ ይመጣል የተባለው ተስፋ ነው። ዘፍጥረት ስድስት ላይ ልብ ብላችሁ ስሙኝ ሰው ሟች ነውና ለእግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም ካለ በኋላ፣ ስለወደቀ ስለሞተ ከእግዚአብሔር መንፈስ ጋር ዲስኮኔክት ስላደረገ፣ ዘመኑ ሲደርስ ደግሞ ትንቢተ ኢዮኤል ምዕራፍ ሁለት ቁጥር 28 ላይ ከዚህ በኋላ መንፈሴን ስጋን በለበሰ ሁሉ ላይ አፈሰዋል። ለአንዳንዶች አይደለም። ከዚህ በኋላ አንድ ተስፋ አለ። መንፈስ ቅዱስ ስጋን በለበሰ ሁሉ ላይ ይመጣና ይፈሳል። ዘፍጥረት ስድስት ላይ የነበረው ነገር ይሻራል። በሰው ላይ መንፈሴን አላኖርም ያለውን እግዚአብሔር ይቀይረውና መንፈሴን ስጋን በለበሰ ሁሉ ላይ በአዲስ ኪዳን ኮንቴክስት ደግሞ ባመነ ሁሉ ላይ መንፈሴን አፈሳለሁ። ይሄ ትልቅ ተስፋ ነው። ስለዚህ የመጀመሪያ ትልቅ ተስፋ ስለሆነ መማር አለብን። ሁለተኛ የእግዚአብሔር ታላቅ ስጦታ ስለሆነ፣ ስለዚህ ስጦታ መማር አለብን። የመጀመሪያው ከሁለቱ ትልልቅ ተስፋዎች መካከል አንዱ መንፈስ ቅዱስ ነው። ለምን እንደምንማር ማወቅ አለብን። ሁለተኛው መንፈስ ቅዱስን የምንማረው ስለ መንፈስ ቅዱስ ማወቅ ያለብን እግዚአብሔር ከሰጠን ታላላቅ ስጦታ መካከል መንፈስ ቅዱስ አንዱ ነው። አብ ልጁን ሰጠን። አዎ በልጁ አዳነን። ቀጥሎስ መንፈሱን ሰጠን። ስለ ስጦታው ማወቅ አይገባንም? እናንተ ከሰው ስጦታ ከተቀበላችሁ በኋላ ምን ይሁን ምን ይሁን አላቅም ብቻ ተሰጥቶኛል ብላችሁ አታስቀምጡትም። ትመራምሩበት አላችሁ። የተሰጣችሁ ነገር ለምን እንደሚጠቅማችሁ፣ ለንግድ ነው፣ ለቤት ነው፣ ለውበት ነው፣ ለመገልገያ ነው። ስለ ተሰጣችሁ ስጦታ ማወቅ አለባችሁ። ሉቃስ 11 11 በጣም ወደው ቃል አለ። አባት ከሆናችሁ ከእናንተ ከማንኛችሁ ልጁ እንጀራ ቢለምነው ድንጋይ ይሰጠዋልን? እሺ እናንተ ልጃችሁ እንጀራ ቢለምናችሁ ድንጋይ ትሰጣላችሁ? ኢየሱስ እያስተማረ ነው። ባይዘው ከፍ ብላችሁ ስታነብሩ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ሚለው ክፍል ነው። ስለ ጸሎት ነው የሚናገረው። ቀጥሎ ደግሞ እግዚአብሔር አሁንም ስለሚሰጠው ስጦታ ከማስተማሩ በፊት ከእናንተ መካከል ልጁ እንቁላል ቢያምረው እባብ የሚሰጠው አለ? ኧረ በፍጹም በኢየሱስ ስም። አንዳንዱ ሳይገሰጽ አይቀርም። ጌታ ኢየሱስ እንደዚህ አለ፣ እናንተ ክፉዎቹ ናችሁ። ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ፣ በእናንተ ውስጥ በደማችሁ ውስጥ ጽድቅ ብቻ ሳይሆን ክፋት ሞልቶ ሳለ ኃጢአተኞች ሆናችሁ ሳለ ልጆቻችሁ ጋር ስደርሱ ግን ለልጆቻችሁ አንጀታችሁ እንደሚንሰፈሰፍ ለልጆቻችሁ መልካም ከሰጣችሁ የሰማዩ አባታችሁ ለሚወዳቸው ለምርጦቹ እንዴት አብልጦ መንፈሱን አይሰጣችሁ? እግዚአብሔር ትልቅ ስጦታ የሰጠን በአዲስ ኪዳን ከልጁ በኋላ መንፈሱን ነው። እግዚአብሔር ስጦታ ነው። ብዙ ሰው መንፈስ ቅዱስ ሲባል ወንበር ሲሰባበር ነው የሚታየው፣ ልሳን ብቻ ይመስለዋል። በደንብ እየገባን እናያለን፣ መንፈስ ቅዱስ ማለት ምን ማለት እንደሆነ። ስለዚህ እግዚአብሔር ስጦታ ነው። ስለ ስጦታው ማወቅ አለብን። እግዚአብሔር ስለሰጠን ውድ ስጦታ፣ መተኪያ የሌለው ስጦታ መማር ወደር የለው። ሶስተኛ ስለዚህ መንፈስ ቅዱስ የምንማርበት ምክንያት በቤተ ክርስቲያን፣ ቤተ ክርስቲያን የተወለደችበትና የበዛችበት ስጦታ ስለሆነ ነው። ቤተክርስቲያን የተወለደችው ባይዘውወይ በመንፈስ ቅዱስ ኃይል ነው። ሐዋርያት ሥራ ምዕራፍ ሁለት ላይ ባለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ሳለ አብረው ሳሉ፣ ድንገት እንደሚነጥቅ አውሎ ነፋስ ሀሌሉያ ከሰማይ ድምፅ መጣ። ተቀምጠው የነበረበትን ቤት ምን አለው? ሞላው። እንደ እሳት የተከፋፈሉ ልሳኖች ምን አሏቸው? ታዩዋቸው። በላያቸው ላይ ምን አሉባቸው? ተቀመጡባቸው። ከዛስ መንፈስ በሚነግራቸው በሰጣቸው ቋንቋ መናገር ጀምሩ። በሁሉም ላይ መንፈስ ሞላ። ቤተ ክርስቲያን የሚለው ኤክሌሻ የሚለው ለአንድ ዓላማ ተሰብስበው የወጡ ማለት ነው። ቤተ ክርስቲያን በጣም ብዙ አይነት ቪዮ አለ። አንዳንዶች ቤተ ክርስቲያን የተወለደችው ጌታ ኢየሱስ ክርስቶስ ለጴጥሮስ በተናገረው ቃል ነው፤ አንተ አለትነ ቤተ ክርስቲያንን በዚህ አለት ላይ መስርቻለሁ ያለ ቀን ተመስርቷል የሚሉ አሉ። እኔ ግን ምስማማው ቤተ ክርስቲያን የተወለደችው በመንፈስ ቅዱስ እሳት ነው። ሐዋርያ ስራ ሁለት ላይ ቤተ ክርስቲያን በሙሉ የተወለደችበት ነው። የሐዋርያ ስራን ስታጠሉ መወለድ ብቻ አይደለም የሰፋችበት፣ ያደገችበት፣ ያሸነፈችበት ወንጌል በዓለም የወጣበት ነው። ስለዚህ ስለ መንፈስ ቅዱስ መማር አለብን። ለምንድን ነው የምንማረው ካላችሁን የተወለድንበት ነው። የቤተ ክርስቲያን ልደት የተፈጸመው በመንፈስ ቅዱስ ነው። አራተኛ ለምን እንማራለን? በእኛ ውስጥ ስለሚኖር አብሮን የሚኖረውን ደግሞ ማወቅ አለብን። መንፈስ ቅዱስ ከአማኝ ጋር ነው ያለው። አብሮ የሚኖረውን ሰው ሰው እንደሚያውቅ ምን ይወዳል፣ ምን ይጠላል፣ ምን ያስደስተዋል፣ ምን በሆንለት ደስ ይለዋል የሚለውን ስታውቁ አብሯችሁ ከሚኖር ሰው ጋር በሰላም ትኖራላችሁ። ካልሆነሳ ያገባችሁ ሰዎች ታውቃላችሁ። ሚስታችሁ ምን እንደሚያናድዳት ካላወቃችሁ ስታቃጥሏት ነው የምትከርሙት። ምናልባት በጣም ጮቅ እያለ ስልክ የሚያወራ የሚያበሳጫት ከሆነ ስትጮ ቤቱ ባንድ እግሩ ይቆማል። ስለዚህ ካወቀስ ቤት ልገባ ነው፣ ቤት ልገባ ነው ደውላለሁ ብለ ድምፅን ኢሚዲየትሊ ከቮሉም አምስት ወደ ቮሊም ሁለት ታመጣዋለህ። ታውቃለህ ሚስትህን ባህሪ መንፈስ ቅዱስን መማር ያለብን አብሮን ስለሚኖር የሚወደውን ሚጠላውን ሚያስደስተውን ማወቅ ስላለብን ነው። ብዙ ጊዜ ግን እኛ የምንፈልገው ምንድን ነው? አገልግሎት ሲኖር መንፈስ ቅዱስና ዛሬ ደቂውን መናፍስቶች ይመቱ። ኖ ኖ ኖ፣ መናፍስት ከመምታቱ በፊት እንድናውቀው ይፈልጋል። የምናቀው መንፈስ ማገልገል። አንደኛ ቆሮንጦስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንደሚኖርባቸው አታውቁ? ምን መኖሪያ አድርጓቸዋል። አንድ ቃል ደሬብ ያነብልኝ ደስ ይለኛል። ዮሐንስ 14 ቁጥር 15 እስከ 17 በጣም ወደው ቃል ነው። ብትወዱኝ ትእዛዜን ጠብቆ፣ እኔም አበን እለምናለው። እሺ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው፣ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። እሺ ነገር ግን ሊቀበለው የማይችለው የእውነት መንፈስ ነው። እሺ ነገር ግን ከናንተ ዘንድ ስለሚኖር ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። እኛና ዓለም ዘንድ ያለው ልዩነት እነሱ አያውቁትም፣ አያዩትም። ለዚህ ነው እኛ እናውቋለን። ለማወቅ መማር አለብን። እውነትን ታውቃላችሁ ስለሚል እናንተ ውስጥ ያለው መረዳት እናንተ ውስጥ ያለውን እንደሚገባ እንዲሠራ ያደርገዋል። ከናንተ ጋር አጽናኛለ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ። ተራ ሰዎች አይደላችሁ። አምስተኛ ለምንድነው ስለ መንፈስ ቅዱስ በአስር የምንማረው? በዚህ ዘመን በዚህ ዘመን በመንፈስ ቅዱስ ብዙ ማጭበርበርና ትርምስ ስላለ እውነተኛውን የመንፈስ አሰራር ማወቅ ስላለብን እንማራለን። አሁን ማስተማር ያለብን የሐሰት አስተማሪዎች ሰባትና አስራ ሰባት መገለጫ አይደለም፣ ስለ እውነተኛው መንፈስ ነው ማስተማር ያለብን። አለበለዚያ ስለ አሰተኛው ዛሬ ብናስተምር መልኩን ይቀይርና ሌላ መልክ ይዞ ይመጣል። እሱን ስናስጠና ሌላ መልክ ይዞ ይመጣል። በጣም የተዛባ አመለካከት አለ ስለ መንፈስ ቅዱስ። መንፈስ ቅዱስ ምንድን ነው ሲባል አንዳንዱ እኔ እንጃ ይሞቀኛል። መንፈስ ቅዱስ ሲመጣ ጀርባ ላይ ሞቅ ይለኛል። ስለዚህ መንፈስ ሲባል የሚሞቅ ነገር። ከሙቀት ያልፋል። አንዳንዱ ደግሞ እንደ ኤሌክትሪክ ነው የሱ ርር ካደረገው በቃ መንፈስ ቅዱስ ይላል። ከዛ ያልፋል። ከንዝረት ያልፋል ከንፋስ ያልፋል። እርግብ ባየ ቁጥር መንፈስ ቅዱስ ላይሆን ይችላል። እሳት ባየ ቁጥር መንፈስ ቅዱስ ላይሆን ይችላል። መገለጫዎች አሉትና ያለ መንፈስ ቅዱስ ግን መለኮት ነው፣ አምላክ ነው፣ በእኛ ውስጥ ያለ ነው። አሁን በጣም ቤተ ክርስቲያን በጣም ብዙ በካሪዝማቲክ ቀውስ ውስጥ ነው ያለችው። በስመ መንፈስ ቅዱስ፣ በመንፈስ ቅዱስ ስጦታ በጣም ብዙ አይነት ትርምስ አለ። በጣም ብዙ አይነት በዚህ አገልግሎት የተጎዱ ከቸርች የቀሩ አላፍ ጴንጤዎች አሉ። ስለዚህ አሁን የሐሰት አስተማሪዎችና የሐሰተኛ ነቢያቶች አምስት መለያ ብዬ አምስቱን ሳስጠና መልካቸውን ቀይረው አስራ አምስት አድርጎ ይመጣሉ። አሁን እሱን እንተዋለን። እውነተኛው መንፈስ የሚሰራውን ከዚህ ቃል እናያለን። እውነትን ስታውቁ ውሸት በራሱ ይጋለጣል። እግዚአብሔር ዛሬ አይናችንን ያበራል። ስለዚህ መማር ያለብን እውነተኛው ነገር እኛ ውስጥ መግዛት ስላለበት ስድስተኛ ለምንድን ነው ይህንን ትምህርት የተመረጠልን የብርታታችንና የኃይላችን ወይም የሙላታችን ሚስጥር እሱ ስለሆነ ነው። ሐዋርያ ሥራ 1 ስምንት ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በእኔ ላይ ሲወርድ ኃይልን እቀበላለሁ። መንፈስ ቅዱስ ካለ ኃይል አለ። እሱ የኃይል ምንጭ ነው እንጂ ኃይል አይደለም። ኃይል የሚገኘው ከመንፈስ ቅዱስ ውስጥ ነው። ቆቃ ግድብ ስላለ ፓወር አለ። ጀነሬተራችን ስላለ መብራት አለ። ጀነሬቱ ከሌለ ፓወር የለም። ግድብ ከሌለ ኃይል የለም፣ ፍርጅ የለም። መንፈስ ቅዱስ ስላለ መንፈስ ቅዱስ የሚሰራቸው ስራዎች አሉ። ኢየሱስ ጌታ ነው። ስለዚህ የኃይላችን ብርታት እሱ ነው። መማር ያለብን ስንደክም እንዴት እንደሚያበረታን ማወቅ አለብን። እንዴት ወደ እሱ መቅረብ እንዳለብን ማወቅ አለብን። እግዚአብሔር አይናችንን ይከፍተዋል። ቤተ ክርስቲያን የምትበረታው ቅዱሳን የሚበረቱት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ጳውሎስ የኃይል ምንጭ የሆነው መንፈስ ቅዱስን እግዚአብሔር በእኛ ውስጥ አስቀምጧል። በሱ ኃይልን በረታለን። ሰባተኛ የመጨረሻው ለምንድነው የምንማረው? በዚህ ዘመን የመንፈስ ቅዱስ ዘመን ስለሆነ አሁን ያለንበት ዘመን የመንፈስ ቅዱስ ዘመን ስለሆነ ስለ መንፈስ ቅዱስ መማር አለብን። ቴዎሎጂያንስ እንደሚሉት ከዘፍጥረት እስከ ትንቢተ ሚልክያስ እግዚአብሔር አብ ዘመን ነው ይላሉ። የሰራዊት ጌታ እግዚአብሔር እንዲ ይላል እስራኤል ወይ እንዲ ይላል አባት እግዚአብሔር እንዲ ይላል። አብዛኛው የታወቀው እግዚአብሔር እግዚአብሔር ነው። ያ የእግዚአብሔር አብ ዘመን ነበር ይላሉ። ከስላሴ አካላት ሁለተኛው ከማቴዎስ ወንጌል ጀምሮ እስከ ሐዋርያ ሥራ ምዕራፍ አንድ ቁጥር ስምንት ቅድም እንዳነበብኩላችሁ ኢየሱስ እስከሚያርግበት ጊዜ ድረስ የእግዚአብሔር ወልድ ዘመን ይባላል ጌታ ኢየሱስ ክርስቶስ በአካል ሥጋ ለብሶ የመጣበት በመካከላችን ያደረበት የፈወሰበት የነካበት የዳሰሰበት የእግዚአብሔር ወልድ ዘመን ነበር ከሐዋርያ ሥራ ምዕራፍ ሁለት እስከ ኢየሱስ ክርስቶስ ዳግም መምጣት የመንፈስ ቅዱስ ዘመን ነው ይላሉ አሁን ያለንበት ኤጅ ምን አይነት ጊዜ ነው ካላችሁኝ፣ የመንፈስ ቅዱስ ዘመን ውስጥ ያለ ነው። መንፈስ ቅዱስ ማን ነው? ለምን እንማራለን? ሰባት ነጥብ ነግሬያቸዋለሁ። መንፈስ ቅዱስ ማን ነው? መቼም ስለ ማንነቱ ካላጠናን አብሮን እንዴት እንደሚሰራ አናውቅም። ለመሆኑ መንፈስ ቅዱስ ማን ነው? ቅድም እንደጠየቅኳችሁ ወይም ደግሞ እንደነገርኳችሁ፣ ብዙ ሰው መንፈስ ቅዱስ ለሱ ልሳን ነው። መንፈስ ቅዱስ ለሱ ትንቢት ነው። ድሮ ድሮ እንዳሁኑ አልነበረም። የሰራዊት ጌታ እግዚአብሔር እንዲህ ይላል። መጀመሪያ ረጅም ልሳን ሰው ይናገራል ዛሬ መንፈስ ቅዱስ ነበር ይባላል። እንዴት ሲባል ረጅም ልሳን። መንፈስ ቅዱስ ረጅም ልሳን አይደለም። መንፈስ ቅዱስ የሚሰጠው ስጦታ ነው ልሳን። እሱ ሰጪ ነው። መንፈስ ቅዱስ ፈውስ አይደለም፣ ፈዋሽ ነው። መንፈስ ቅዱስ ኃይል አይደለም፣ የኃይል ምንጭ ነው። መንፈስ ቅዱስ እሳት አይደለም፣ በእሳት ተገልጧል ተመስሏል። እና ታዲያ ማን ነው? የመጀመሪያ መንፈስ ቅዱስ ከአብና ከውልድ እኩል የሚመለክ አምላክ ነው እስቲ አምላክ ነው በለው። አንደኛ ቆሮንጦስ 12 ቁጥር አራት እዚህ ስፍራ ላይ በአጭሩ አብ ወልድ መንፈስ ቅዱስን ታገኛላችሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። መንፈስ ቅዱስ ከአብና ከወልድ እኩል በንጽጽሮሽ እዚህ ጋር ተቀምጠዋል። ሁለተኛው አገልግሎት ልዩ ልዩ ነው፣ ጌታ አንድ ነው። እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ። ቀጥሎ ደግሞ አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። አይታችኋል። ብዙ ጊዜ በጣም በቤተ ክርስቲያን ውስጥ ስለ እግዚአብሔር ዝማሪ አለ፣ ስለ እግዚአብሔር ጸሎት አለ፣ ለእግዚአብሔር አምልኮ አለ፣ እልልታ አለ። ለጌታ የኢየሱስ ክርስቶስ ተሰቀለልን፣ ተሰዋልን፣ በጣም ደስ ይላል፣ እሱን ከፍ እናደርጋለን። ስለ መንፈስ ቅዱስ ግን አብዛኛዎቻችን ጭንቅላት ውስጥ ያለው ምንድን ነው? የኃይል ወይም የሆነ ተጽዕኖ አድራጊ መንፈስ ብቻ ስለሆነ ወርሺፕ አናደረገው፣ አንሰማውም፣ እንደ አምላክ አንታዘዘውም። መንፈስ ቅዱስ ግን ኃይል ሳይሆን እሱ አምላክ ነው ከእግዚአብሔር አብና ከእግዚአብሔር ወልድ እኩል አምልኮ የሚቀበል ሁሉን የሚያውቅ አምላክ ነው። የመጀመሪያ ማየት ያለብን ሁለተኛ፣ መጽሐፍ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን በአብ ቀጥሎስ፣ በወልድ በመንፈስ ቅዱስ ስም እያጠመቃችሁ፣ እግዚአብሔር በሥላሴ መልክ እራሱን የገለጠበት ስለዚህ መንፈስ ቅዱስ ከእግዚአብሔር አብና ወልድ ጋር በእኩል ደረጃ ነው ስሙ የተጻፈው። ፈጣሪ ነው እንመለከተዋለን። አምላክ ነው ስንል እኩል ነው ከአብና ከወልድ ጋር። የነሱን ስራ አስፈጻሚ የሆነ ተላላኪ አይደለም፣ አምላክ ነው። በጣም አስምሩልኝ፣ ፕሊስ፣ አምላክ ነው። ብዙ ሰው ጭንቅላት ውስጥ እግዚአብሔር መንፈስ ቅዱስን ለማምለክ ራሱ አይነቃቃም። ስለ መንፈስ ቅዱስ ቅድም እንዳልኳቸው ብዙ ዝማሬ የለም። አደረክልኝ ምንለው ነው። ስራዬን ሰራልኝ መስቀል ላይ ሞትክልኝ ምንለው ኢየሱስን፣ እውነት ነው፣ ያ ሁሉ ትክክል ነው። እግዚአብሔር መንፈስ ቅዱስም ግን አምልኮ ይገባዋል። እግዚአብሔር ይሄንን አይናችንን ይገለጥልን። ይህንን ስንል ምን አይነት የአምላክ ባህሪ በሱ ታየ? አምላክ ለመሆን ምንድነው የሚያስፈልገው? ቶሎ ብዬ የአምላክ ባህሪን አምስት ባህሪ ነግራቸዋለሁ። አምላክ ነው ካልን አምላክ መሆን ያለበት አምላክ የሚያደርገው ነገር የመጀመሪያ አምላክ ሁሉን ቻይ ነው። እስቲ ሁሉን ቻይ ነው ብለው ሁሉን የሚችል ነው። መንፈስ ቅዱስ ሁሉን ቻይ ነው። አዎ፣ ሃሌሉያ። እግዚአብሔር መንፈስ ቅዱስ አምላክ ነው ካልን አምላክ ደግሞ በባህሪው ሁሉን የሚችል ነው። ከሰው አይለም አይደለም መደዳው እንደ ሰው ውስን አይደለም፣ እንደ ሰው አቅመ ቢስ አይደለም። አምላክ የምንለው ሁሉን የሚችል ነው። መንፈስ ቅዱስ ሁሉን ይችላል። አዎ፣ ቃል አለ፣ ጥቅስ አለ። አዎ፣ መጽሐፍ ቅዱስ መንፈስ ቅዱስ ሁሉን እንደሚችል በብዙ ቦታ ተናግሯል። ትዚላቸዋል ወደ ማርያም መልአኩ ገብርኤል መጣ። ሉቃስ ምራፍ አንድ ላይ ጸጋ የሞላብሽ ማርያም፣ ወይ አቤት፣ ደስ ይበልሽ፣ አንቺ ከሴቶች የተባረክሽ ነሽ። ምን አይነት ሰላምታና ትንቢት ነው? አሜን። እግዚአብሔር ከአንቺ በሚወለደው መሲሁ ኢየሱስ ክርስቶስ ዓለምን ሁሉ ያድናል። ደስ ይበልሽ፣ ወንድ ልጅ ትወልጃለሽ። ወዲያው ቆም አለች፣ ይህ እንዴት ይሆናል? ወንድ እኮ አላቅም ከሳይንስ ውጭ ነው። ከስራ ውጭ ነው። ከተፈጥሮ ውጭ ነው። ገብርኤል እንደዚህ ነው ያላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ሰው የማይችለውን የሚያስችል መንፈስ ይመጣል። ያለ ወንድ ማጸነስ የሚችል መንፈስ ይመጣል። ሁሉን ይችላል ስንል፣ ሰው የማይችለውን ተፈጥሮ የማይችለውን መንፈስ ቅዱስ በአንቺ ላይ ይመጣል። ከዛስ የልዑል ኃይል ይጸልልሻል፣ ኦቨርሻዶ ያደርጋል። የሚወለደው ድንቅ ብላ ቴና ነው። በመወለዱ እርግማን ይሰበራል። ይህንን የሚያደርገው ግን መንፈስ ቅዱስ በአንቺ ላይ ይመጣል አምላክ ነው። አምላክ ባህሪው ሁሉን ቻይ ነው። መንፈስ ቅዱስ ሁሉን ቻይ ነው። ለሞተ ህይወት ይሰጣል፣ የሌለን እንዳለ አርጎ ይጠራል። እስቲ መንፈስ ቅዱስ አምላክ ነው በለው። የአምላክ ባህሪ ሁለተኛው ሁሉን ያውቃል። መጽሐፍ ቅዱስ ከእውቀት ከፍለን እናውቃለን ይላል አደለ? መንፈስ ቅዱስ ባህሪው ምንድን ነው ካላችሁኝ፣ ሁሉን ያውቃል፣ ሁሉን ያውቃል። እንዴት አወቅ ሐዋርያት ሥራ ምዕራፍ አምስት ላይ ሐናንያና ሰጲራ ማንም በማያቃቸው ሁኔታ መሬታቸውን ሸጠው ግማሹን ለእግዚአብሔር ግማሹን ለራሳቸው ምን አለ ለራሳቸው እኮ ነው ማንም አላስገደዳቸው ትልቅ ሪቫይቫል መጥቶ ነበር መንፈስ ቅዱስ ተገልጦ ነበር ባክ ያለችው ይመስለኛል ሐናንያቱ ሐናንያ ይሁን ሰጲራ ሲቦደስ እናድርግ ለምንድን ነው ሙሉ ምን ሰጠው መስጠት መስጠት ስለዚህ እንቀንሰው አሉና ተማክረው ቀነሱና በነጴጥሮስ እግር ስር አምጥተው ገንዘባቸውን ጣሉ። መንፈስ ቅዱስ አሰነ ጴጥሮስ ብድግ አለ። መንፈስ ቅዱስ ገለጠለት። መንፈስ ቅዱስን ታታልሉ ዘንድ እንዴት ፈለጋችሁ? ሸጣችሁትም ሳትሸጡትም እኮ የእናንተ ነበረ። ወዲያው የእግዚአብሔር መንፈስ መታቸው። ታውቃላችሁ፣ ተመካክረው ነው የመጡት። አንዱ ሲሞት ቀጥሎ እሷም መት ሞተች። ሁለቱንም ጠቅልለው ቀበሯቸው። ለምን ካላችሁ መንፈስ ቅዱስ ሁሉን ያውቃል በልብስ ያለውን ያውቃል ሁሉን አዋቂ ነው። የአምላክ ባሪ ሁሉን ማወቅ ነው። ጳውሎስ ሲናገር የእግዚአብሔርን ጥልቅ ነገር እንኳን ሳይቀር መንፈስ ቅዱስ ያውቃል አለ። እኛ ከእውቀት ከፍለ እናውቃለን መንፈስ ቅዱስ ግን ሁሉን አዋቂ ነው። አምላክ ነው ስንል በምክንያት ነው። ሶስተኛው በሁሉም ስፍራ ይገኛል። መንፈስ ቅዱስ በሁሉም ስፍራ ይገኛል። ምናልባት ጥቅስም ጽፉ። የመጀመሪያ ለሁለተኛው፣ ሐዋርያ ስራ አስራ አምስት ሶስትን እዩ አንደኛ ቆሮንጦስ ሁለት አስርን መንፈስ እግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል የሚለውን አንደኛ ቆሮንጦስ ሁለት አስርን ይሁ። በሶስተኛ ደረጃ በሁሉም ስፍራ ይገኛል። መዝሙር መቶ ሰላሳ ዘጠኝ እንደዚህ ብሎ ይነበባል። ቁጥር ሰባት ከመንፈስ ወዴት ትሄዳለሁ? ከፊትስ ወዴት ትሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ጥልቁን ብወርድ አንተ በዚያ አለ። መንፈስ ቅዱስ የሌለበት የለም። እዚህ ያለ መንፈስ ቅዱስ የትኛውም ጃፓን ጥጋል ምክንያቱም አምላክ አንዱ ባህሪው መወሰን አይደለም። የሰው ልጆች ናቸው ውስን። ኢቭን መናፍስት ዓለም እንኳን የተወሰኑ ናቸው። አጋንንቶች እንኳን የተወሰኑ ናቸው። ኃይላት ስልጣናት በሃይራርኪ ነው የሚሰሩት። በሚንበለበሉ ፍላጾችና በኔትወርክ ነው የሚሰሩት። እግዚአብሔር ግን በሁሉም ስፍራ አለ። እግዚአብሔር አብ በሁሉ ስፍራ እንዳለ እግዚአብሔር መንፈስ ቅዱስም በሁሉም ስፍራ አለ። ከመንፈስ ወዴት ሄዳለሁ? ወደት ላይ ታች ቦርድ አንተ በዛ አለ። ስለዚህ መንፈስ ቅዱስ አምላክ ነው ስንል በሁሉም ስፍራ አለ ማለታችን ነው። አራተኛው ፈጣሪ ነው። እስቲ መንፈስ ቅዱስ ፈጣሪ ነው በሉ። ኢዮብ 33 ላይ ልትይዙ ትችላላችሁ። የመጀመሪያው ዘፍጥረት አንድ ሁለት ላይ የእግዚአብሔርን መንፈስ በውሃ ላይ ምን ብሎ ነበር? ሰፎ ነበር። ገና ፍጥረት አልተከናወነም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ ጨለማን በጥልቁ ላይ ነበር ካለ በኋላ በአንድና በሁለት ላይ ሰይጣን የወደቀበት ነው። በጣም ትልቅ ጋፕ አለ። የሚሊየንስ ዓመት የሚባል ጋፕ አለ። መንፈስ ቅዱስ ግን በውሃ ላይ ሰፎ ነበር። ሌላ ትርጉሞች ስታዩ ከእግዚአብሔር አፍ የሚወጣውን ቃል ለማስፈጸም ለመፍጠር፣ ረቦ አኮብኩቦ በውኃ ላይ ነበር ይላል። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ በፍጥረት ዓለም ሶስቱም ተሳትፈዋል። ኢዮብ ሰላሳ ሶስት ላይ የእግዚአብሔር መንፈስ ፈጠረኝ ይላል። መንፈስ ቅዱስ ፈጣሪ ነው። አሜን፣ አሜን፣ አሜን። ኃይል ብቻ አይደለም፣ አንቀጥቅጦ መሄድ አይደለም። እንግዳ ነገር ይፈጥራል። እስቲ መንፈስ ቅዱስ ፈጣሪ ነው በሉ። መዝሙር መቶ አራት ላይ መንፈስን ትልካለ። እነርሱ ምን ይላሉ? ይፈጠሩማል። መንፈስ ቅዱስ ፈጣሪ ነው። ስለዚህ ስናከብረው አምላክ ነው ስንለው፣ በሁሉ ስፍራ ይገኛል፣ ሁሉን ይችላል፣ ሁሉን ያውቃል፣ ይፈጥራል። ኢየሱስ ጌታ ነው እንደ አምላክ እናመልከዋለን። አምስተኛውና የመጨረሻው መንፈስ ቅዱስ የሚመለክ አምላክ ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ መንፈስ ቅዱስ አምላክ ነው። የአምላክ ባህሪ አምልኮ መቀበል ነው። አምላክ ከሆነ ይመለካል አይደል? ስለዚህ መንፈስ ቅዱስ አምልኮ ይቀበላል። አዎ ሐዋርያ ሥራ ምዕራፍ 13። እነዚህ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ምን በሉልኝ አለ። ድገሙ እንደገና፣ ምን በሉልኝ አለ። በዚያም ጊዜ ከጦሙ ከጸለዩ በኋላ እጃቸውንም ከጫኑ በኋላ አሰናበቷቸው። እዚህ ክፍል ላይ ሲጾሙና ሲያመልኩ ሳለ መንፈስ ቅዱስ መጣ። አምልኮ ተቀብሎ መንፈስ ቅዱስ ሚሽን ሊሰጣቸው መጣ ተልኮ ሊሰጣቸው መጣ። በዚህ ስፍራ ላይ ጾም ጸሎት ብቻ አይደለም። ጾም ጸሎቱ ላይ ተመረናል። ጾም ሲደመር ወርሺፕ፣ አምልኮ እያመለኩ ሳለ አምልኮ ተቀብሎ መንፈስ ቅዱስ መጣ። ኢየሱስ ጌታ ነው። ወዲያው በርናባስንና ሳውልን እኔ ለምፈልጋቸው ስራ ለዩልኝ አላቸው። መንፈስ ቅዱስ አምልኮ ይቀበላል። ስለዚህ ስለ እሱ መግጠም እንችላለን፣ መዘመር እንችላለን። ለእሱ መስገድ ይገባዋል። ኢየሱስ ጌታ ነው። እሲ ክብር ለአብ ይሁን እንደሚባለው፣ እሲ ደግሞ ዝቅ ብለን መንፈስ ቅዱስን እናክብረው ሊባል ይገባል። እሲ መንፈስ ቅዱስ አምላክ ነው በለው፣ አመልከሃለው በለው፣ ምስጋናዬ ይገባሃል። ሁሉን ቻይነ፣ በሁሉ ስፍራ ትኖራለ፣ ሁሉን አዋቂ ነ፣ ኃይል ትሰጠኛለ። ስለዚህ እሱ ከንዝረት ያልፋል፣ አምላክ ነው፣ አምልኩ ይገባዋል።